ኩይ የህቱን ጥላት ደረሰባት። የህቱ ጥላት ሄለን ነበረች። እናም በመኪናት ታርጎ ና በላከቻ ሱቅ በመከታተል እሱና አዶኔ ንኑን ያገቷትን ሰዎች ማን እንደሆኑ አወቀ። ማናት ሄለናት። ይህንን ደብዳቤ ደግሞ እበሯ ሲጣል ይህን ያየችው ልጅቷ ደነገጠች። ደብዳቤውን ይዛ መጥታ ለሄለን ሰጠቻት። ሄለንም የድንጋጤዋን ነገሩን ለማጠፋፋት ሞከረች። እናም ቀጠለችና ኑኑ ሶፋው ናዝጆው አለች። ክፈችው እንጂ ውዴ በዚህ ሰዓት አሁን ስለ ሶፋ የሚያሳስብ ነው ሃላት እሷም የድንጋጤዋን ነገሩን ማረሳሳቷ ነበረ። ነገር ግን ይህ ዶክሜንት የተላከላት ከማን ይመስላችኋል? ማን እንደሆነ ግራ ተጋብታለች ግን ደግሞ የተላከላት ከመኩይ እና እንዲሁም ደግሞ ከአዶኔ ነበረ። ያፌት ወደ ድራማው ተቀላቀለ። እጅግ በጣም ደስ ይላል። ዛሬ እንግዲህ አዲስ ዜና ነው። አሁን ያፌት ደግሞ የሄለን የባሏ ልጅ ነው። አሁን ትልቅ ጥላት ዙሪያዋን ከበባት። ምንም ማድረግ አትችልም። ኑኑም እንግዲህ ጥላቷ ማን እንደሆነ እየተረዳች ትገኛለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ቀጣይ ፓርት ይዘመተናል። እንግዲህ ዛሬ ሄለን ጉዷ ውጥት ብሎባታል። ሄለንን እንግዲህ በእያንዳንዱ እንቅስቃሴዋ በመድረስም መዕኩይና እንዲሁም ደግሞ አዶኔ ደርሰውባታል። በተለይ አዶኔ ጥያቄ ፈጥሮበት ነበረ። መዕኩይ ግን በግብዝነት ነገሮችን እንዳበላሽ አዶኔ እየከረከመው ነበረ። እንዲሁም ደግሞ ጋሽ ሁሉን ነገር ጥያቄ ሆኖብኛል በማለትም ጋሽን ጠይቆት ነበር። እሱም ደግሞ እኔም እንዳባትህ ነኝ፣ ለእኔም ሙስብስብ ብሎብኛል፣ እና የኑኑ መታገት በጣም አሳስቦኛል። ልፈታ አልቻልኩም አለው ለብቻችን እናውራ ሲልም፣ ይህን ጊዜ ሄለን ተረበሸች። እነሱ ብቻቸውን ቁጭ ብለው ሲያወሩ፣ እሷ ማዳመጥ ጀመረች። ልጅቷም ምንድነው የተፈጠረው? ማየ ለምን አብረሻቸው አትሄጅም ወይ? ምግቡን አልበላሽ ወይ? ደግሞ አንቺ እነሱ ጋር አልሆን ሻለቻት። እሷም ዝም በይ ማን ጠየቀሽ? የቀረበሽልሽን ምግብቤ አሏት አለቻት ሌላው ነገር እንግዲህ አሁን የሄለን ልጅ ደግሞ ትልቅ ስህተት እየሰራች ትገኛለች። እናም አንድ ወጠጤ እሷን ብር እየተቀበለ ለቤተሰቦችሽ እናገራለሁ እያለ እያስፈራራት ነበረ። እሷ ደግሞ ትምህርት ቤት እንደማትሄድና ምንም ነገር እንደማታደርግ ልጁ በደንብ ስለሚያውቅ ውሎሽ፣ እማን ጋር እንደሆነ ከእኛ ጋር እንደሆነ በደንብ አድርጌ ስለማውቅ አሁን ለቤተሰቦችሽ ይህን ሁላ ብናገር ምን እንደሚፈጠር ታውቂያለሽ፣ በጣም በተለይ የሚወድሽ አባትሽ ትምህርት ቤት አለመዋልሽን ቢያቅ ምን እንደሚሰማው ታውቂያለሽ? እያለ ማስፈራራት ጀመረ። እሷም እባክህን፣ ብር አልተቀበልኩም፣ እባክህን ውጣልኝ፣ እንዴት ቤት ድረስ ትመጣለህ? አለችው። አይስ የኔ እቤት መምጣት ነው የሚያሳስብሽ? ታደብቀሽ የምትቀር ይመስልሻል? ቀኑ ሙሉ ስልክ ሳታነሺ እኔ ላይ ነው ስልክ ምዘግብ ሴላትም እባክህን እናት እኮ መታብኝ ነው ስልክ የዘጋሁት፣ ለሌላ አይደለም። አ ተደብቀሽ የሚቀረኝ መስሎሽ ከሆነ ተሳስተሻል አላት። እባክህ እናቴ ብሩን አልሰጠችኝ፣ ተቀብላ ይዤ እመጣለሁ ብላ መለመን ጀመረች። አያገባኝም፣ አይመለከተኝም፣ ተነሽ ውጪ፣ ባክሽ አትጩሂ አላት። እባክህ ብላ ስትለምነውም በቃ እሺ ግን እመኝኝ አሁን እደበቅልሻለሁ እወጣልሻለሁ፣ እያለ እያለ ኑኑ ቆረቆረች። ደነገጠች፣ ና እናቷ የመጣች መሰላት። እሱም ተደበቀ። ኑኑ መታ፣ እታች ቤተሰብ ይጠሩሻል። ትምህርት ቤት የሚሄጃሽም ሰሀን ነው እዚህ ብታመጭልኝስ አለቻት። ቁርስ እየጠበቁሽ ነው፣ እዚ አምጭልኝ። አይ እንደ ትምህርት ቤት አትሄጂም ለካሱም አለሽ። በቃ መጣሁ አለቻት። ይጠብቁሻል፣ ብዙ እንዳታስጠብቂያቸው አለች ለመጀመሪያ ጊዜ ኑኑን በሰነ ስርዓት ስታናግራት። በቃ ህጅ ኑኑ ብላ ገፋፋቻት። ግን ደህና ነሽ ምንም አልተፈጠረም አይደል አለች። ኑኑ ምንም ሃለች ከዛም ልጁም ቀጠለና ኑኑ ከወጣችለት በኋላ ተተደበቀበት ወጥቶ እውልሽ ትንሽ ደቂቃ ብትዘገይ እመኝ እምግብሽ ተብል ላይ ነው የምታገኝ አላት። እሺ በቃ በማለትም ወረደች። እታች ወርዳ ነበር እንግዲህ መዕኩይ እናቱንና እህቶቹን ሄድኩ ብሎ ነበር የተሰናበተው። አዶኔ የትልቅ ጥያቄ ስለፈጠረበትም ከጋሸጋ ከተወያየ በኋላም አባቴ ብለህ ጥራይ ሲለውም አይ አባቴ አባቴም ብቻ ነው አባቴ ብዬ የምጠራው ይቅርታ ከፈለክ ሌላ ስም እጠራልሃለሁ አለው። ሉሊትም እንግዲህ ሄለንም በሚያሳዝን ሁኔታ ቴክስት እየተጣጣፈች ነበረ ከስራ ባልደረባዋ ጋር ቶሎ በል እያለች፣ ግን ደግሞ አልተሳካላትም። አሁን ሁሉን ነገር ያጣሩት ጀግናዎቹ ሁለቱ ወጣቶች አዶኔና እንዲሁም ደግሞ መኮይ። መኮይም መጣሁኝ ቤተ ክርስቲያን ደርሶ መጥቶ ሲቀጥል፣ እህቶችንና እናቱን ተሰናብቶ ሄለንም ማሳደር ጀመረ። እያንዳንዱ ነገር ማጣራት ጀመረ ጋሸም ደግሞ አዶኔ እየተወሳሰበ ነው ግን ደግሞ እንደዛ አትሰብ ሲል በቃ ሽቶ በራሴ መንገድ እፈተዋለሁ ለምን እሱቅ ላከቻት በጣም ብዙ ጥያቄ ፈጠረበት ሁለታቸው በአንድ በመሆን ኑኑን ያገታትን ሰውና መኪና ደረሱበት ከዛም የሁለቱ ውሳኔ ምን ነበረ ማስፈራሪያ ዶክሜንት እብር ላይ መጣል ነበር በሩ ተቆርቁሮ በር ላይ ጥሎት ሄዱ። ሩጣ እንግዲህ የሄለን ልጅ ዶክሜንቱን ስታነሳው እናትየዋ ማሰተሽ በማለትም ተነሳች። አላቅም አለች። ፈጥና ተቀበለቻትና ለመፍታት ሞከረች። ያየችው ነገር በጣም አስደንጋጭ ዜና ነበረ። እናም ብዙ ሰዎችን በእሷ እጅ እንደጠፉ ብዙ ነፍሶች ላይ እንደተጫወተች ጨምርም ይጠቅሳል ወንጀልሽ እያንዳንዱ በቅርቡ ይወጣል። በዛ ላይ ደግሞ አሁንም ሌላ ሰው አግተሽ ገንዘብ ለመቀበል እንደምትፈልጊ ምንም ጥርጥር የለው። ግን ታደርሶብሻል። መቼም ቢሆን ያሰብሽው እና የምትፈልጊው ገንዘብ ከአንችጅ አይገባም በማለትም የተጻፈ ደብዳቤ ነበረ። በጣም ደነገጠች። ፈጣ ቀረች እና ባልተቤቷም ክፈችው እንጂ ሲላት ቶም አይን አይኗን ማየት ጀመረ። ከዛም ግራ ተጋባ ልጅቷና እንዲሁም ደግሞ ኑኑ ፈጠው ቀሩ። የሄለን ሁኔታ ከባድ ነበረ። እዛውም ራሷን አንስታ ለመውደቅም አሰበች ግን አልተሳካላትም። በስተ መጨረሻ የሁለቱ ማስፈራሪያ ከደረሰ በኋላ ከትንሽና ከትንሽ ቀናት ቆይታዎች በኋላ አማራጫቸው ሄለንን አግተው እያንዳንዱ ያደረገችውን ነገር ማናዘዝና እንዲሁም ደግሞ አዶኔ በተለይ የአባቱን ነፍሰ ገዳይ መበቀል ነበረ። እሱም በራሴ መንገድ አገኘዋለሁ ማን እንደገደለው አባቴን ማን እንዳጠፋው ሲል ነበረ። ዛሬ ግን ተሳክቶለት በራሱ መንገድ የአባቱን ጥላት አገኘ። እንዲሁም የራሱ ትልቅ ቀንድ ጥላቱን ሲያገኝ እየበላው እየጠጣሁ የነበረው የጥላቴን ነበረ በጣም ያሳዝናል። ለካ ጥሩ ሰው መስላ እንደዚያ ናት በማለትም ይበልጥ እሷ ላይ የሚወስደው እርምጃ ከባድ እንደሆነም ወሰነ። ሌላው ሌላው እንግዲህ ኑንጌን ቀርቦ ማናገር ነበረ። መጀመሪያ ግን መረጃ አሰባስቧል። አዶን ኑንንም ጠይቋታል። ከየት ቦታ እንደሆነና እንዲሁም ደግሞ ከጋሼ ጋር ሄደው ቦታውን እንዳው እንደም የገባችበትን ሱቅ እና እንደም እቃ ይዛ የወጣችበትን ሱቅ በግልጽ እንድትነግረው ጠይቋን ነበረ። እናም እዛ ቦታ ላይ መገኘት እንዳለባትም ነግሯት ነበር። ንኑ ደግሞ እባክን ቀርቷል እኮ ይሄ በቃ አሁን ተለቅቅ ያለው ተወ፣ ምንም አትጨነቅ አለችው። አይ ቢሆንም መረጃ ማሰባሰብ ፈልጌ ነው አለ። ለመስይ ማን ነው ስልክ የሚደውልላት? ከባድ ነው አሁን በጣም በሚከብድ ሁኔታ የመሲም ጓደኛ እንግዲህ እየተጨናነቀች ትገኛለች። አንሾ ስልኮን ስትላትም ማን ነው የደወለው? ማን ሊሆን ይችላል? ስታቂው አለቻት። ታድዬ ምንም ማድረግ አይቻልም። እና ፎቶውን አሳየኝ። የምን ፎቶ? አረሱ ፎቶ የለውም አለቻት። እና አታቂውም በነገራችን ላይ የለበስኩን ልብስ ሳይቀር ሲንቀሳቀስ ሁሉ እያየ ከለሩን ይነግረኛል አለቻት። መስዬ ይሄ ነገር ምንም ትያሳላለኝም። አለች። ከዛም ምንም የራሱ ጉዳይ፣ እኔ አሁን ችግር የምደበቅበት ነው እንደፈለገ አለች። እኔስ አትደበቅብኝም ስትላትም፣ አንቺማ ማን ይነካኛል አለች። ቻናሉን ሰብስክራይብ